እንኮነ ንመጣት ወደ ክሪፕቶ አካዳሚ እኛ ዛሬ እንደገና ቢትኮይን፣ ኢቴሪዮም፣ እናሰላና ብድምና ብዙ ኣድስ ነገር አለ። ግን ትእግስት የስክት መንገድ ነው። እኛ ብትራይዲንግ ተፋማ መሆን ስለምንፈልግ ስርዓት ያስፋል። ትዕግስት፣ ትዕግስት። አሁን ደግሞ በቢትኮይን እንጀመራለን። ትናንትና ይሄ ስትራክቸር ጨርሷል። እዚ ውስጥ ገብቶ አሁን ቀስ ብሎ ይወረድ ነው። እዚህ ላይ ስደርስ የኔን ትሬድ ዘጋሁ። እኔ የቱ ጋር ልገዛ ነው? እዚህ ውስጥ ስደርስ መቶ አንድ ሺህ ስድስት መቶ ዘጠና አምስት እስከ መቶ ሰባት ሺህ ስልሳ ድረስ እዚህ አካባቢ ልገዛ ነው። አሁን አንድ ነገር ላሳያችሁ። እንደዚህ ቤሪሽ እንቅስቃሴ አለ ማለት ቀጥታ ወደ ላይ መሄድ ይችላል፣ ወይም ወደዚህ ወደ ታች ሲሄድ ቤሪሽ ሲኮንስ ይፈጠራል የበሪሽ ሲኮንስ ታርገት እዚህ ታች አካባቢ ነው። የቡልሽ ሆል ኮሬክሽን ሌቭል እና የበሪሽ ታጋ ሌቭል እዚህ እኩል ስለሆነ እዚህ ታች እኛ ወደ ትሬድ መግባት እንችላለን፣ ማለት መግዛት እንችላለን። መቶ አንድ ሺህ ሰላሳ አምስት መቶ አንድ ሺህ አካባቢ ትንሽ ገዛ በታች እንኳን በሱ ሊኩዊዲቲ አለ። ስለዚህ እዚህ መግዛት አሪፍ ሀሳብ ይመስለኛል። ከዛ በኋላ ወደ ላይ ሲሄድ ለእኛ ትርፍ ይነዋል። እዚህ ላይ ደግሞ አሁን ወደ ላይ እንኳን ብሄድ እኔ እዚህ በላይ አልገዛም። አንድ ነገር ማየት አለብን። ላይ ሲሄድ እዚህ ይሄ ሰማያዊ መስማ የሁለት መቶ ኢኤምኤ አለ ይሄ በሱ ጊዜ ጠንካራ ሬሲስተንስ ይነዋል። ማለት ወደ ላይ ሄዶ ቀደዳ ወደ ታች ሊመለስ ይችላል። ስለዚህ ይሄን እጠብቃለሁ። በሪሽ ሲኮንስ ቫሊድ አይደለም። ስለዚህ ከዚህ አወጣለሁ። እንደገና ገና ይሄን ለው መስበር አለበት። ከዛ በኋላ ቫሊድ በሪሽ ሲኮንስ አለን። ሲርም ተመሳሳይ ሁኔታ ነው። የተጨረሰ ሲኮንስ የለም እስካሁን ድረስ ግን አንድ እንቅስቃሴ ነበረ። ሆል ኮሬክሽን ሌቭል እዚህ ጋር ነው። ሶስት ሺህ ሁለት መቶ ስልሳ ሰባት እስከ ሶስት ሺህ አንድ መቶ ዘጠና ስድስት እዚህ አካባቢ መግዛት እንችላለን። ግን አንድ ነገር ሁል ጊዜ ማወቅ አለብን፣ እዚህ ታች ስቶፕሎስ ማስቀመጥ አለብን። ከዚህ በላይ ከወረደ ባለፈው ጊዜ አሳይቻለሁ። ይሄ ቢሲ ኮረክሽን ሌቭል ስለሆነ ይሄ ሰማያዊ ገና እስኪ እስኪ ወይም እስኪ ሲ ድረስ ሊወድ ይችላል እና ኪሳራ እንዳንሆን እዚህ ስቶፕሎስ እናደርጋለን። ከዛስ ትንሽ ብቻ ብር ሊጠፋ ይችላል። ከዛ ወደ ታች ሲሄድ ለእኛ ጣጣ የለም። እዚህ አዲስ ወደ ትራይድ መግባት እንችላለን። እንደ ቢቲሲ ሶላና ሲኮንስ ጨርሷል። እዚህ አካባቢ ሆል ኮረክሽን ሌቭል ነው። እዚህ መቅሰድ እንችላለን። እዚህ ላይ እኔ አልገዛም። እዚህ ታች ሲወርድ ከመቶ ሃምሳ አራት ነጥብ ስምንት እስከ መቶ ሃምሳ አንድ ነጥብ ስምንት ልገዛ ነው እዚህ ታች መቶ አባ ዘጠን መቶ አማ አባ ስምንት አካባቢ ስቶፕ ሎስ አስቀምጣሉ። ለማንኛውም እሺ እንድሲ ትንታኔ ለእናንተ ተጠቃሚ ከሆነ ሰብስክራይብ ና ላይክ አድርጉት። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻቻው።